አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅም ዘጠኝ በዚች ቀን ቅዱስ አባት የኦሮሚ ሀገር ሊቀባጳሳተ ሊዋሪው ሳረፈ ይህም እውነተኛ ደግ ንጹህ የሆነ ሰው በታናሽነቱ መንኩሶ የቤተክርስቲያንን ትምህርት እየተማረ በቤተክርስቲያን ግቢ አደገ በሮሚ ሀገርም በ አለቃ በጴጥሮስ ወንበር ላይ ሊሆን መርጦ ሸሙት በጎ መንገድንም በመጓዝ እግዚአብሔርን አገለገለው። ሕዝቡንም አዘውትሮ ያስተምራቸው ነበርና ከእግዚአብሔርም ሕግና ትእዛዝ የተላለፉትን መክሮ ገስጾ ወደ እግዚአብሔር ሕግ ይመልሳቸው ነበርና። ታናሹ ቆስጥንጢኖስም በሞተ ጊዜ ከሃዲው ኡሊያኖስ ነገሰ። እግዚአብሔር እስካጠፋው ድረስ የቤተ ክርስቲያንን ወገኖች አሰቃያቸው። ይህም ኡሊያኖስ ለቆስጥንጢኖስ የአባቱ እህት ልጅ ነው። መንግስትንም በያዘ ጊዜ የጣዖታትን ቤቶች በመክፈት የክርስቲያን ወገኖችን ሁሉ አሰቃያቸው። ይህ አባት ሊዋርዮስም ከሮሚ ሀገር ወደ ቂሳሪያ መጣ፣ ከቅዱስ ባስልዮስ ጋር ተገናኘ። ከታላቅ ስህተቱና ከክህደቱ መክረው ይመልሱት ዘንድ ወደ ንጉሥ ውሊያኖስ ለመሄድ ሁለቱ ተስማሙ። እነርሱ ከታናሽነታቸው ጀምረው እየተማሩ ከእርሱ ጋር በአንድነት ያደጉ ናቸውና ከዚህም በኋላ ተነሳው ሄዱ። ንጉሱ ሊያኖስም ወዳለበት ደርሰው ከፊቱ ቆሙ። ከስህተቱም በሚመልሱበት ሊናገሩት ወደው ሳለ እርሱ ቀድሞ በጌታችን ላይ በመሳለቅ ክብር ግባና የጠራቢው ልጅ ወዴት ተዋችሁት አላቸው። ቅዱስ ባስልዮስም አንተን በሶሊ ሊቀብሩ ዘንድ ሳጥን ሊሰራልህ ተው ነው ብሎ መለሰለት። በዚህ በዚያንም ጊዜ በእነርሱ ላይ ተቆጥቶ በወይኔ ቤት እንዲያስሯቸው አዘዘ። በዚያም የቅዱስ መርቆሪዎስን ስዕሉን አግኝተው በፊቱ እያለቀሱ የክርስቶስ ምስክር ሆይ በክብር ባለቤት ጌታችን ኢየሱስ ላይ የዚህን ከሃዲውን መሳለቁን አትሰማምነ ብለው ጸልዩ። ይህንንም ሲጸልዩ ያን ጊዜ አቀላፉ። አባ ሊዋርዮስም በእንቅልፍ ውስጥ ሳለ ቅዱስ መርቆሪዎስን፣ ሰማይንና ምድርን በፈጠረ በሕያው ፈጣዴ ላይ እንዲሳለቅ ይህ ከሃዲ በህይወት አልተወም ሲል በህልሙ አየው። ከእንቅልፍ መብቶ ያየውን ለቅዱስ ባስልዮስ ነገረው። በዚያንም ጊዜ ስዕሉን ከቦታው አወጡት እርሱ ሊያኖስ ወዳለበት ሄደዋልና በጦርም ወቅቶ ገደለው። ወደ ቦታውም ተመልሶ ተሰቀለ። ከጦሩ አንደበትም ደም ይንጠፈጠፍ ነበር። እህ ቅዱሳንም ይህን ድንቅ ስራ ባዩ ጊዜ መፈራትንና ባለማንነትን የተመላህ የኢየሱስ ክርስቶስ ምስክሩ ሆይ ውሊያኖስን ገደል ከሆነ አሉ። ያን ጊዜም አዎን እንደሚል ስዕሉ ዘንበላለ። እሊህም ቅዱሳን ሊዋርዮስና ባስልዮስ ደስ አላቸው። ከዚህም በኋላ ከብሬግባና ጌታችን ኢየሱስ ክርስቶስን የሚያምን ዩማኒዮስ ነገሰ። እሊህንም ቅዱሳን ከእስር ቤት አወጣቸውና ወደ የቦታቸው ተመለሶ። ይህም አባት ሊዋርዮስ አሪዮሳውያንን እጅብ ይጣላቸው ነበር። ከክርስቲያና መጎኖችም ለይቱ ያሳደዳቸዋል። መልካም ጉዞንም ከፈጸመ በኋላ እግዚአብሔርን አገልግሎ ሰላም አረፈ። የሹመቱም ዘመን ሰባት አመት ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር። ለዛ ለማሜን በዚህችም ቀን ዳግምኛ የከበረ የአንጾኪያ ሊቀ ጳጳሳት አባ አትናቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ መነኮሰ፣ ባህታዊም ሆኖ የሚያገለግል ቅን ትሁት፣ በበጎ ስራ ሁሉ ፍጹም ሆነ። ሊቃ ጳጳሳት አባ ሚካኤልም ካረፈ በኋላ ኤጲስቆጶሳት ሁሉ ተሰበሰቡ። ይሄንንም አባት ሊቀ ጳጳስና ይሾሙት ዘንድ መረጡት። ፈጥኖ እንዲመጣና ከእነርሱ ጋር ይህ አባት እንዲሾም ወደ አገረ ሰልቅ ሊቀ ጳጳሳት ጳሳት ወደ አባ እልመፍሪያን ላኩ። እርሱ ግን መምጣትን ዘገየ። እነርሱም ሀምሳ ቀኖች ያህል ጠብቀው አባት አይቶስን ሹሞት ወደ አገረ ስብከታቸው ተመለሱ። ከዚህም በኋላ በላኩበት መሰረት ሊቀ ጳጳሳት አባ አልመፍሪያን መጣ። ወደ ሶሪያም ድንበር ሀገር አምድ ደርሶ ከአንድ ጳጳስ ጋር ተገናኘ። ያን ጳጳስ እርሱ ከመምጣት በዘይገየ ጊዜ አባትነቴዎስን እንደ ሾሙት ነገረው። በሰማም ጊዜ እጅግ ተቆጣ፣ እንዲህም አለ። በእኛና በእናንተ መካከል ያለውን ሕግ እንዲህ ተሸራላችሁን? ይህንም ብሎ በቁርባንም ቢሆን በማጠንት የአባታቸው ትነቲዎስን ስም የሚጠራውን ሁሉ አጉሶ ወደ ሀገሩ ተመለሰ። አባትነቲዎስም ይህን ነገር በሰማ ጊዜ እጅግ አዘነ። ረዳቱንም ጠርቶ እንዲህ አለው፣ ልቤ ተማረቀ ዘንድ ታዘዘለኝ። ህዝቡ የፈለጉኝ እንደሆነ በአሻ ሱባኤ ውስጥ ነው በላቸው። እኔ ወደ አንድ ቦታ ሄጄ አንድ አመት ያህል ቆያለሁ እና አንተም ሊሆን በሚገባ ስራ ሁሉ እዘዛቸው። በእኔ ፈንታ አስር ፍታ ረዳቱም እሺ አለው። ከዚህ በኋላ አባት ማቴዎስ የደሃ ልብስ ለብሶ በስውር ወጣ። በእግሩም ሄደው ወደ ሀገረ ሰልቅ ደረሰ። ሊቃጳሳት አባ እልመፍርያንን ደጅ አንኳኳ። በረኛውም ምን ትሻለህ አለው። ከአባት ሊቃጳሳት ቡራኬ እሻለሁ ብሎ መለሰለት። ነግሮለትም አስገባው። አባ እልመፍርያን አንተ ከወዴት ነህ አለው። እርሱም ከሶርያ ሀገር ነኝ የዕለት ሲሳይና ልብሳ አጥቼ መጣሁ። በጥላህም ስር ሆኜ ላገለግልሻለሁ ብሎ መለሰ። ሁለተኛም ቄስ ነህን ወይስ ዲያቆን አለው? እርሱም አይደለሁም አለ። ሽሙንም ጠርቶ ከመነኮሳቱ ጋር እንዲያኖረው አዘዘው። አባትነቶስም ሊቀጳጳሱን የቤት ውስጥ ስራ፣ የፈረሶችንና የበቅሎችን ፍግ እስከሚጠርግ የሚሰራ ሆነ። ይፈጫል፣ ውሃ ይቀዳል፣ እንጀራ ይጋግራል፣ ወጥም ይሰራል። ምንም ምን ስራ አይቀረውም። እንዲሁም ለመነኮሳቱ ቤቶቻቸውን ይጠርግላቸዋል፣ ውሃም ይቀዳላቸዋል፣ እሳትንም ያነድላቸዋል። እጅግም ስለወደዱት እንደ ሰማይ መልአክ አመሰገኑት። ከዚህ በኋላ አታናቴዎስን ዲቁና የሾመው ዘንድ ሊቀ ጳጳሱን መነኮሳቱ ማለዱት። በወድም ቀን አባ መፍሪያን ወደ ቤተ ክርስቲያን ገብቶ ዲቁና ሊሾመው አባታ አባ አታናቴዎስን ጠራው። እርሱም አልቅሶ አባቴ ሆይ ተወኝ፣ እኔ ደሃ ነኝና አለው። ባልተወም ጊዜ አባቴ ይቅርታ አድርግልኝ ዲቁና አለኝ አለው። ሊቃጳሳቱም ከትዕግስቱና ከትሕትናው የተነሳ አደነቀ። በዲቁናም እንዲያገለግል አስሰው በዲቁና እያገለገለ ሰባት ወር ኖረ። ሊቃጳሱም አዋቂነቱን አይቶ ቅስና ሊሾሙ ወደደ። በእሁድ ቀንም ወደ ቤተ ክርስቲያን ውስጥ ተጠርቶ መንፈስ ቅዱስ ቅስና ሊሾሙ ጠርቶሃል ላለው አባትናቴሽም ሰምቶ አለቀሰ። እንዲተወውም አለደው። ባልተወም ጊዜ አባቴ ቅርበለኝ እኔ ቄስ ነኝ አለ። መነኮሳቱም ሁሉ አደነቁ በእርሱም ደስ አላቸው። አባ መፍሪያንም አስተዋይነቱን የአንድ አቡቱን ጣም የተደራረበ አገልግሎቱንም ተመለክቶ ጳጳሱ አለሞተን አንዲት ሀገር ጵጵስና ልሾሞ ወደደ። ጳጳሳትንና ኤጲስ ቆጶሳትን ቀሳውስትና ዲያቆነትንም በእሁድ ቀን ሰባሰባቸው። አባትነቶችንም አቅርቦ እንዲህ አሉት፣ ለእገሌ ሀገረ ስብከት ጳጳስ ልትሆን ዛሬ መንፈስ ቅዱስ ጠርተዋል አሉት። እርሱም ሰምቶ አለቀሰ። እንዲተውትም አልቅሶ አማላቸው እንደማይዘውትም ባወቀ ጊዜ እርሱ የአንጾኪያ ሊቀ ጳጳሳት አትናቴዎስ እንደሆነ ነገራቸው፣ የአመጣጡን ሚስጥር ገለጸላቸው። በዚህ ጊዜ አባል መፍሪያ እንደነገጠ አክሊሉንም ከራሱ ላይ አውልቆ በምድር ላይ ወደቀ፣ ለረጅም ጊዜ እንደ ሞተ ሆነ። በተነሳም ጊዜ እንዲህ ብሎ ጮኸ፣ ወንድሞቼ ማደረገውን እስቲ ንገሩኝ። ዛሬ እሳት ከሰማይ ወርዶ እንዳያቃጥለኝ ምድርም አፏን ከፍታ እንዳትወጠኝ እፈራለሁና ጌታዬ የአንጾኪያ ሊቀ ጳጳሳት አትናቴዎስ ውሃ እየቀዳ የፈረሶችና የበቅሎዎች ጉድፍ እያጠረገ በቤት ውስጥ እንደ ባሪያ ሊያገለግል አግባብ ሆነ። ወዮልኝ ወዮልኝ። ጳጳሳቱና የተሰበሰቡ ሁሉ በሰሙ ጊዜ ከእግሩ በታች ወድቀው ሰገዱለት፣ እጆቹንና እግሮቹን ሳሙ። ሊቀ ጳጳሱም ያማሩ የክህነት ልብሶችን ያለብሱ ዘንድ መስቀሎችንና አሮ የብርቱን ያመጡ ዘንድ በመንበር ላይ ያስቀምጡት ዘንድ አዘዘ። ከዚህም በኋላ ጳጳሱ ከመንበሩ ጋር ተሸክሞ ሶስት ጊዜ አኪዮስ፣ አኪዮስ፣ አኪዮስ እያሉ፣ ይህም ይገባዋል ማለት ነው፣ ቤተ ክርስቲያኑን አዞሮ ወደ መቅደስ አስገቡት። ከዚህም በኋላ መቀደሻ ልብስ ለብሶ መስዋዕቱን አክብሮ ቀድሶ አቆረባቸው። እነርሱም ሀገራቸውንም ባረከ። ለዚያችን ሀገር ምንኛ መጠን የለው ደስታ ሆነ ተባለ። በማግስቱም አባል መፍሪያን ተነስቶ በቁሎ አስመጣ። ለጉዞ የሚያሻውን ሁሉ አዘጋጀ። አባትነቴዎስንም በበቁሎ አስቀምጦ እርሱ በእግሩ ተከተለው። ጳጳሳቱና ኤጲስቆጶሳቱ ሁሉም ከአባል መፍሪያን ጋር አጅበው ወደ አንጾኪ ሀገር ወሰዱት። አባትነቴዎስም አባል መፍሪያንን አንተም በበቁሎ ላይ ተቀመጥና በአንድነት እንሄዳለው አለው። አባል መፍሪያንም ጌቴ ደና አይገባኝም፣ አንተ በእግርህ ወደ ሀገሬ እንደመጣ እንዲሁ እኔም በእግሬ ወደ ሀገር ደርሳለሁ አለው። የአንጾኪ ሀገር ጳጳሳትም የሊቀ ጳጳሳት አትናስዮስን መምጣት በሰሙ ጊዜ ከሕዝቡ ሁሉ ጋር ሊቀበሉት ወጡ። በታላቅም ክብር ተቀብለው ወደ ሹመቱ መንበር አስገቡት። አባል መፍሪያንም ሁለተኛ ወንበር አድርገው በክብር አስቀመጡት። በዚያችም ቀን ፈጽሞ ደስ አላቸው። ተሰናብተውትም ወደ አገራቸው በፍቅር በአንድነት ተመለሱ። ይህም አባት አትናስዮስ በጎ አኗኗርን ኖረ፣ መንጋውንም በትክክል በእውቀት ጠበቀ። በጎ ጉዞውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለም አሜን። በዚህችም ቀን በካሪው ዲቪሪጣኖስ ዘመን በአንጾኪ ሀገር የሰማዕታት መጀመሪያ ሆኖ ሌላው እስጢፋኖስ በሰማዕትነት አረፈ። ይህም የፋሲለደስ ወንድም ለሆነ ለሊቆሚዎስ ልጅ ነው። በወገንም የከበረ ነው። አባቱም ከአንጾኪያ ታላለቆች ወገን ሆኖ በወርቅ በብር በወንድ ባሮች በሴት ባሮች እጅግ የበለጸገ ነው። ክብር ይግባውና ክርስቶስንም እጅግ ይፈራዋል ይወደዋልም፣ ለድሆችና ለችግረኞችም አብዝቶ ይመጸውታል፣ በሰው ሁሉ ዘንድ ተወዳጅ ነው። ይህንንም ቅዱስ እስጢፋኖስን በወለዱት ጊዜ በበጎ ተግሳጽ በምክር አሳደጉት። በመጀመሪያም የዳዊት መዝሙር፣ ከዚያ የብሉይና የአዲስ መጻሕፍትን የመንፈስ ቅዱስ እውቀት በላዩ ስቲላ ድረስ አስተማሮት ሁለተኛም ስጋዊ ጥበብ ፈረስ መጋለብን፣ ጦር መወርወርን፣ በፍላጻ መንደፍን በቅዱስ ፋሲለደስ ቤት ሆኖ ከቅዱሳን ፊቅጦርና ገላውዲዎስ ጋር ተማረ። ለፋሲለደስ የወንድሙ ልጅ ነውና፣ ስለዚህ የፋሲለደስ ልጅ ይባላል። ዘመዶቹ ሁሉ እግዚአብሔርን የሚፈሩ ናቸው። በሕጉ በትእዛዙ በአምልኮት ሁሉ የጸኑ ናቸው። ከውስጣቸውም ክብር ይግባውና ከክርስቶስ ፍቅር ትኩሳት ልቡን የሚያቀዘቅዝ ወደ ቀኝ ቢሆን ወደ ግራም ፈቀቅ የሚል የለም። ጌታችንም ለእርሱ ያላቸው የፍቅራቸውን ጽናት ባየ ጊዜ ዓለም ሳይፈጠር ያዘጋጃላቸውን መንግስቱን ሊያወርሳቸው ወደደ። ከዚህም በኋላ የግብፅ ሀገር ወደሆነ የፍየል ጠባቂ በጦርነት ምክንያት ወደ መለመሉት ስሙ አግሪጳዳ ወደ የሚባል ሰው ሰይጣን መጥቶ አደረበት። ወደ አንጾኪያም በደረሰ ጊዜ የመንግስት ፈርሶች ባልደራስ ያደረጉት የአንጾኪያም ንጉስ በሞተ ጊዜ መንበሩ ከንጉስ ተራቆተ በአንዲት ዕለትም የንጉስ ሴት ልጅ በቤቷ ደርብ ስትመላለስ ሲዘፈን አየችው እርሱም ለፈርሶች ክራርና መሰንቆ ሲመታላቸው እንደሚዘፍን ሰው ሁነው ያሽካኩ ነበር ስለዚህ ወደደችውና ባል አድርጋ አነገሰችው ስሙንም ዲዮቅሊጫኖስ ብላ ሰየመችው ያን ጊዜም በዘመኑ ለተደረገ አመፅና ግፍ ወዮ ምን አይነት አመፅና ግፍ ነው ክብር ይግባውና በክርስቶስን ከካዶ በኋላ ጠዋታትን አመለከ በክርስቶስም ያመኑን ሁሉ ገደለ እንደ ነጣቂዎች አራዊትም የሰው ስጋ የሚበላ ደማቸውንም የሚጠጣ ሆነ የተመረጡ የመንግስት ልጆችን ሁሉ እረኛ እንደሌላቸው በጎች በተናቸው ከነርሱ ውስጥ በችንካሮች ቸንክሮ የገደላቸው አሉ በማረጃ አርዶ የገደላቸው በጦር ወቅቶ በእሳትም አቃጥሎ የገደላቸው አሉ አስሮ አፋቸውንም በልጓም ለጉሞ ወደ ግብፅ አገሮች እስከሰደዳቸው ድረስ ልቅሶና ዋይታ በአንጾኪ ሀገር እስከመላ ድረስም ባል ስለሚስቱ ሚስት ስለ ባሏ እናት እና አባት ስለ ልጆቻቸው ልጆችም ስለ ወላጆቻቸው ሰዎች ሁሉ ስለ ወገኖቻቸው የቅዱሳን ሰማዕታትም ሥጋቸው በሀገሩ ጥጋጥግ ወደቀ። ሆነ ለጠባቂዎች ገንዘብ ሰጥተው በስውር ወስደው የሚቀብሯቸው በቀር ቀባሪ የላቸውም። ይህም ቅዱስ እስጢፋኖስ የምስክርነት አክሊልን ይሰጠው ዘንድ ወደ እግዚአብሔር ሲጸል ኖረ። በመጀመሪያ ቤቱ ቀን ንጉሥ ዲዮቅልጥያኖስ በግዛት ውስጥ ላሉ ሀገሮች ሁሉ አብያተ ክርስቲያናት እንዲዘጉ፣ የጣዖት ቤቶች እንዲከፈቱና እንዲያመልኳቸው እነርሱ በጦርነት ውስጥ ድል አድራጊነትን ይሰጦሃልና ይህንንም ትእዛዝ የሚቃርንና እንቢ የሚል ቢኖር ንብረቱ ይወረስ፣ በየአይነቱ በሆነ ስቃይ ረረ በሌለው አሟሟት እስኪሞት ብሎ የሚያዛዋጅ ደብዳቤ ጻፈ። የመንግስቱን ታላቆች ሁሉ፣ ሕዝቡንም ታላቁንም ታናሹንም ሰበሰባቸው። ይቺ የረከሰች ደብዳቤም በተሰበሰቡት ፊት ትነበብ ዘንድ አዘዘ። ቅዱስ እስጢፋኖስም በሰማ ጊዜ ስለቀናቸው ሃይማኖት በክርስቶስ ፍቅር እሳትነት ልቡ ነደደ። ዲዮቅልጥያኖስንም ተመለከተው እንደ ኢምንትም አደረገው፣ እንዲህም አለው፦ ንጉሥ ሆይ አጵሎንን ያመልኩ ዘንድ የምታዝ ይቺ የረከሰች ደብዳቤ በመጻፍ የምታሳየው ይህ አመፅ ምንድን ነው? ይህንንም ሁሉ ያጠፋው ዘንድ ክብር ይግባና ጌታችን ኢየሱስ ክርስቶስ አለ። ይህንንም ብሎ ይችን የረከሰች ጽሁፍ በያዘ ወታደር ላይ ተወርውሮ ለጠቀውና ቀደዳት። በጻጽም ጣለተ። ንጉሥም ቅዱስ እስጢፋኖስን ይህ የምትሰራው ምንድን ነው? ለራስህ ጥፋትን አምጥታልና አለው። ከዚህም በኋላ ሰይፉን መዞ መታውና ከሁለት ከፈለው። የቅዱስ እስጢፋኖስም ራስ ለረጅም ጊዜ በንጉሱ ፊት ሆና በክርስቲያን ወገኖች ላይ የሚደረጉን ሁሉ ግፍ፣ ዳግመኛ በስተኋላ በንጉስ ላይ የሚመጣበትን አይኖቹ እንደሚታወሩ ምጽዋትንም እንደሚመጸወት ከዚያም በኋላ እንደሚጠፋ ተናገረች። ከዳተኛ ንጉስ ሄሮድስን የመጥምቁ ዮሐንስን ራስ እንደዘልፈችው የቅዱስ እስጢፋኖስም ራስ ዲዮቅልጥያኖስን ስትዘልፈው፣ የያወት ዘንድ ብዙ ህዝቦች የሚመጡ ሆኑ። ሄሮድስና ዲዮቅልጥያኖስ አንድ ጠባይ ናቸውና፣ በከፋች ስራቸውም አይለያዩም። ሴቶች ከወለዷቸው የሚመስለው የሌለ የልዑል ነቢይ የሆነ ጻድቅ ሰውን ሄሮድስ በገደለው ጊዜ ዝሙቱ እንዳይገለችቶ ነበር። ስለዚህም ተልቶ ተበላሽቶ እስኪሞት ሚስቱንም ምድር እስከወጣቻት ልጇም እስካበደች ድረስ ጉስቁልና አገኘው። የመጥምቁ ቅዱስ ዮሐንስ ራስም ዝሙቱን ግልጽ አድርጋ ዘለፈችው። ይህም ጎስቋላ ዲዮቅልጥያኖስ የረከሱ የጣዖታትን አምልኮ ሊገልጥ የማይደበቅ የሕያው እግዚአብሔርን አምልኮ ሊደብቅ ወልዶ የቅዱስ እስጢፋኖስን ራስ ቆረጠ። የቅዱስ እስጢፋኖስ ራስ ግን ዘለፈችው፣ አማልክቶችም የርኩሳን አጋንንት ተማደሮች እንደሆነ ገለጠች፣ አሳፈረችውም። በምድርም ውስጥ እንዲደፍኖ ታዘዘ። እርሷም በምድር ውስጥ ተደፍና ሳለች ዝም አለችም፣ ሶስት ቀን ያህል አብዝታ እየተናገረች ዘለፈው ነበር። ህዝቡም ሁሉ ይሰማዋታል፣ እጅግም አፈረ። ከእርሳስም ሳጥን ውስጥ እንዲጨምሯት ሳጥኑን አሽጎ ከጥልቅ ባህር ውስጥ እንዲጠሏ ታዘዘ። በዚያንም ጊዜ እግዚአብሔር መልአክ ወረደ ሳጥኑም ከባህር ወጥቶ በባህር ዳር አኖሮ እናቱም ስጋውንም እየፈለገች በእግዚአብሔር ፈቃድ ከዚያ ደረሰች። አግኝታውም ወደ ቤቷ ወሰደችው። የመከራውም ዘመን እስቲያልፍ በስቡር ቦታ አኖረችው። በፊቱም መብራት አኖረች። የመከራውም ወራት ካለፈ በኋላ የአማረች ቤተክርስቲያን ተሰራችለት ከእርሱም ታላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ መስተጋደል ሰማዕት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን በደግሰው በኢዮብ ዘመነ መንግስት በሊቀ ጳጳሳቱ በአባ ቄርሎስም የሹመት ዘመን በዓለም ውስጥ ፈጽሞ የሚያስደንቅ ስራ ሆነ። በቀኑ እኩሌታ ፀሐይ ጨልመዋልና፣ ከዋክብትም ታዩ፣ ሌሊትም ሆነባቸው፣ ሰዎችም ፋናዎችን አበሩ። ታላቅ ፍርሃትንም ፈርተው ወደ እግዚአብሔር በመጮህ በፍጹም ልቦናቸው ለመኑት። ጌታችንም ወደ እርሱ የጮሆቱን ሰምቶ ያንን ጨለማ አስወገደላቸው። ፀሐይም እንደ ልማዱ ወጣ፣ ለሁሉ ዓለምም አበራ። ደስ ብሏቸውም ክብር ይግባውና ጌታችንን በፍጹም ልባቸው አመሰገኑት። ሕዝቡም ሁሉ ተሰብስቦ ለእግዚአብሔር በዓልን አደረጉ። ስለጠታቸው አላጠፋቸውም እና ፈጥኖ ይቅር አላቸው እንጂ ምስጋናቸውንም አብዝቶ አመሰገኑ። ለእርሱ ምስጋና ክብር ገንዘቡ ነው እና ለዚ ዓለም አሜን። በዚህ በዚችም ቀን የኤጲስቆጶስ ስምዖን የረፍቱ መታሰቢያ ነው። በረከቱ ከእኛ ጋር ትኖር ለዚ ዓለም አሜን። በዚችም ቀን በህንድ ሀገር ቅዱስ ሐዋርያው ቶማስ ላደረገው ድንቅ ታምር መታሰቢያ የሆነ ይህም እንዲህ ነው። ሐዋርያው ቶማስ እንደ ባሪያ ተሸጦ ወደ ህንድ ሀገር ከአበኒስ ጋር በገባ ጊዜ አበኒስ ወደ ንጉስ ጎንዶፎር አቀረበው እና አናጺ እንደሆነም ለንጉሱ ነገረው። ንጉስም ስለሚችለው ሙያው ሐዋርያውን ጠየቁ። ቅዱስ ሐዋርያ ቶማስም እንዲህ ብሎ ለንጉስ መለሰለት፣ እኔ ጥርብ ስራን ሁሉ፣ ቀንበሮችን፣ ሚዛኖችን፣ ሰረገላዎችን፣ መርከቦችን፣ በግንብ ስራም ቤተ መንግስትን እሰራለሁ። ንጉሱም እጅግ ደስ አለው። ቤተ መንግስቱንም እንዲሰራለት ከሚሻው ቦታ ወሰደውና በምኖር ተሰራልህ፣ አለው። ሐዋርያም ከህዳር መባቻ ጀምሬ ወር እጨርሳለሁ፣ አለው። ንጉስም አድንቆ ህንፃ ሁሉ በበጋ ታነጻል፣ አንተ ግን እንዴት በክረምት ወር ታነጻለህ? አለው። ሐዋርያም ስለዚህ ነገር ችግር የለም አለ። ከዚህም በኋላ ንጉሱ ለራሱና ከእርሱ ጋር ለሚሰሩ ሰራተኞች የሚሆን ብዙ ገንዘብ ሰጠው። ቅዱስ ሐዋርያው ተማስም ተቀብሎ ሄደ የንጉስን ለንጉስ እሰጣለሁ እያለ ለድሆችና ለምስኪኖች መጸወተው። ዳግመኛም የቤተ መንግስቱ ግድግዳው ተፈጽሞ ጣሪያው ቆርቷል ብሎ ወደ ንጉስ ላከ። ያን ጊዜም ንጉስ ብዙ ገንዘብ ላከለት። ሀሪያም ተቀብሎ እንደ ልማዱ መጸወተው። ከዚህም በኋላ ንጉሱ በመጣ ጊዜ ስለ ቤተ መንግስቱ ህንፃ ጠየቀ። ምንም የተሰራ ነገር አላገኘም። ነገር ግን ገንዘቡ ለድሆች ምጽዋት ሆኖ እንደተበተነ ሰማ። እጅግም ተቆጣ በሚገለውም ነገር እስቲ መክር ድረስ፣ ሐዋርያ ቶማስን ካመጣው ከአበኔስ ጋር አሰረው። በዚያችም ሌሊት የንጉሱ ወንድም ጋዶን በድንገት ታመመና ሞተ። መላእክትም ነፍሱን ወስደው ተመሳሳይ የሌለው በወርቅና በእንቁ የተሰራ ቤተ መንግስት አሳዩት። ጋዶንም መላእክትን ይህ ቤተ መንግስት የማን ነው አላቸው። መላእክትም ለጋዶን ሐዋርያ ቶማስ ለንጉስ ጎልዶፎር የሰራለት ነው አሉት። ከዚህም በኋላ ጋዶን ከሙታን ተለይቶ ተነሳ። ያየውንም ሁሉ ለወንድሙ ለንጉስ ጎልዶፎር ነገረው። በዚህ ዓለም ጊዜ ወደ እስር ቤት ሮጡ። ቅዱስ ሐዋርያ ቶማስንም አበኔሴንም ከወህኒ ቤት አወጧቸው። ለሐዋርያም ሰገዱለት። የአገሩ ሰዎች ሁሉ ከንጉስ ጎልዶፎር ጋር አመኑ። በአብ በወልድ በመንፈስ ቅዱስም ተጠመቁ። የጌታችን ኢየሱስ ክርስቶስ ቅዱስ ስጋውንና ክቡር ደሙን አቀበሏቸው። ከዚህም በኋላ ባረካቸውና ከእርሳቸው ዘንድ ወጥቶ ወደ ሌላ ቦታ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዛ ለማሜን። በዚችም ቀን የኢትዮጵያ ንጉስ የዳዊት የእረፍቶ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዛ ለማሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም